የሰው ልጅን በአማረ አቋም ላይ ፈጠር ነው፣ ይላል ሱብሓንሁ ጀለጀላሉ ጀላሉ። እና ለእኛ ሁሌም የሚወድልን የአማረን ነገር ነው፣ ምርጥ የሆነን ነገር ነው የሚፈልገው አላህ ስብሓን ወተዓላ። ስለዚህ ሁሌም ያንን ምርጥ ህይወት እንድንኖር፣ እንድንተባበር፣ እንድንተጋገዝ አላህ ስብሓን ወተዓላ ከኛ ይፈልጋል። ናም ታዲያ ሰዎች ለመተባበር ለመተጋገዝ መመሳሰል አለባቸው? እንዲ መመሳሰል አለባቸው የለባቸውም? ተመልከቱ። እነዚህን አምስት ጣቶች እነዚህ አምስት ጣቶች ይመሳሰላሉ አይመሳሰሉም? አንዱ አጠር ይላል፣ አንዱ መካከለኛ ነው፣ አንዱ ረዘም ይላል፣ አንዱ የተለያየ ቅርጽ አለው፣ አንዱ ይሄንን ይመስላል። አቀማመጣቸው፣ ቦታቸው፣ ጥቅማቸው፣ ሁለ ነገራቸው የተለያየ ነው ነገር ግን እንደው በምሳሌው ጀመርኩኝ ለመተባበር መመሳሰል ግድ አይልም። ኦኬ ተመልከቱ፣ ከነዚህ ጣቶች አንዱ ቢጎዳ አላህ ይጠብቀን እና ይጠብቃችሁና እነዚህ ጣቶች ፋይዳ ቢስ ነው የሚሆኑት። ሱብሃነ አላህ ፋይዳ ቢስ መቶ በመቶም ባይሆኑ ቢያንስ ሐኪሞች እንዳሉት ሃምሳ በመቶ ጥቅሙ ይቀንሳል የሙሉ እጅ በአንድ ጣት ምክንያት

ታዲያ ይሄ ኸይርነታችን ከምን የተነሳ ነው? ሁሉም በየፊናው ሁዩ፣ ሁሉም በያለበት፣ ሁሉም በየእውቀቱ፣ ሁሉም በየችሎታው፣ ሁሉም በየስራውና በተግባሩ ኸይር ስለሚሰራ ነው። ኢንሻአላሁ ተዓላ ሁሉም ስል አጠቃላይ በመቶ በመቶ ማለት አይደለም። ለዚህም ነው አረቦች የሚሉት ምሳሌ አለ። አናሱ ፊ ኸይርን መክተለፉ አው ማተባየኑ አናሱ ቢኸይርን ማ ተባየኑ ምን ማለት ነው? ሰዎች ኸይር ላይ ናቸው፣ ደግ ላይ ናቸው፣ እስከ ተለያዩ ድረስ ይላል። መለያየት ማለት ሁሉም የራሱ ፊና ሲኖረው፣ ሁሉም የራሱ ድርጊት ሲኖሩ፣ ለምሳሌ ሁሉም ኡማ እንበል ዓሊም ቢሆንስ ጠይብ? ሐኪም ያስፈልገናል። ጠይብ መሀንዲስ ያስፈልገናል። ጠይብ ሌሎችን ስራዎች የሚሰሩ የቢሮ ስራ የሚሰራ ያስፈልገናል። ዶክተር ያስፈልገናል። አስተማሪ ያስፈልገናል። መኪና የሚነዳ ሾፌር ያስፈልገናል። ፓይለት ያስፈልገናል። ሁሉም በየፊ ነው፣ ጠቃሚ መሆን መቻን ነው። ስለዚህ መለያየቱ ኦኬ ነው። የሚፈለገው አንድ አይነት መሆኑ አይደለም። አሁን ሁሉም ድሃ ቢሆን ምን ችግር መጣ? በጣም ትልቅ ችግር መጣ። ሁሉም ሀብታም ቢሆንስ? ሀብታሙ የሚሰራበትን አያውቅም ብሩን ይር ለመስራትም እኮ ከሱ ዝቅ ያለ ያስፈልገዋል። ስለዚህ እንደተባለው ሁሉ ለመተጋገዝና ለመተባበር አንድ አይነት መሆን ወይ መመሳሰል ግድ አይልም ነው ምክንያቱም ቅድም እንዳልነው ኡማው ሁሉንም ያስፈልገዋል። እንደውም ምን አሉ፣ ከዚህ ከረጅም ጊዜ በፊት ከበርካታ ጊዜዎች በፊት ገና ሳይንስና ቴክኖሎጂ ተስፋፍቶ ገና በየቦታው መድረስ በጀመረበት ጊዜ ዑለማዎች የተጠየቁ፣ ዑለማዎች አሉ። ተማሪዎች ጠየቁ፣ ወጣቶች ጠየቁ፣ ዶክተሬት ልማር እንዴ? ምህንድስና ልማር እንዴ? የመሳሰሉትን ተብለው ሲጠየቁ መልስ የሰጡት ምንድን አዎ ተማሪውን ምክንያቱም ታስፈልጉናላችሁ። መሐንዲሱም መስጅዶቻችንን ለመገንባት ጥራት ባለው ሁኔታ ለመስራት ለአላህ ብሎ ሙእሚን ከሆነ ሙስሊም ከሆነ እዚህ ውስጥ እኽላሱም ይጠቃልላል። የሚያገኘው ገንዘብ ብቻ አይደለም፣ ለአላህ ብሎም ሊሰራ ይችላል። ያለ ወጪ ስንቶቹ እንደዛ እየሰሩ ናቸው። አላህ ይባርክላቸው። አላህ የሰጠህን እውቀት አንተ ወንድሜ አንተ መሐንዲስ ሆይ አላህ በሰጠህ ላይ ይጨምርለ እውቀትን ይጨምርለ በረካ ያድርግለ። ቤተሰብህን በረካ ያደርጋቸው። ልጆችን በረካ ያድርጋቸው። ሀብትህን በረካ ያድርገው። ጤናህን በረካ ያድርገው። ያ ረብልዓለሚን ስንቶቹ አሉ። ኡማውን በነፃ እያገለገሉ ያሉ ዶክተሮችን ተመልከቱ። እንደዛ ሁሉ የሄዱ አይ፣ ለእናንተም ጭምር ነው። መምህራንን ተመልከቱ። ቁርአን የሚያስቀሩትን ተመልክቱ ዑለማዎቹን ተዋቸው እነሱ ሌላ ዓለም ናቸው ለዚህ ኡማ እንደ ጨለማ ውስጥ ከዋክብት አደሎ እንዴ የእነሱ ደረጃ ልዩ ነው ኦኬ እና ከኡማው እንደዚህ የሚያገለግሉትን ሁሉንም ኡማውን እያገለገላችሁ ያላችሁ አላህ በረካ ያርጋችሁ እንደዛ እናንተ በተለያዩችሁ በተለያየ ቦታ ላይ ባትኖሩ ኖሮ ኡማው ቶሎ እንደዚህ ባላደገ ነበረ ታስታውሳላችሁ? ቀደምት የሳይንስና ቴክኖሎጂ ምርመራ ውስጥ ሙስሊሞች ከፍተኛ የሆነ ቦታ ነበራቸው። አሁን እስካለንበት ድረስ እየጠቀመ ያለ ለምሳሌ በሕክምና ደረጃ መጀመሪያ እነዚያ ሙስሊሞች ወይ ደግሞ ያ ሙስሊም የሰራው አንዳንድ መገልገያ ዕቃዎች ዛሬም እየተገለገሉበት ነው። አያቸው። አሁን ለምሳሌ ሰዎች በየቦታቸው መሆናቸው መሐንዲሱ በምህንድስናው ሀታ ጠቢቡ በሕክምናው ሀታ አናጺው በሚመታው ሚስማር በሚገነባው ግንብ ባለሀብቱ ኡማውን የቲሙን ምን እያደረገ ለመሙን እያሳደገ

ደሞዝ እየተከፈለ እንኳን ቢሆን ባለፈው እንዳወራ ነው። አንዳንዱ አለ ደሞዝ ይከፈለዋል ስራው ግን የማይረባ ነው። አንዳንዱ አምስት ሳንቲም አይወስድም፣ ለአላህ ብሎ ይሰራል። ውጤቱ ግን የትና የት ነው። ሰዎች ሌት ተቀን ዱዓ ያደርጉለታል። ሰዎች ሁሌም ያመሰግኑለታል። ሰዎች ይወዱታል። ያ ሁሉ የመጣው ከአላህ ሱብሓነሁ ወተዓላ ነው ለምን በዚያ ባደረገው ጥርት አድርጎ ባሰረገው በኢኽላስ ለሰራው ስራ። ስለዚህ ሁላችንም በተሰጧችን ተሰጥኦ፣ ሁሉም ይለያያል፣ ችሎታ ከችሎታ ይለያያል። በሁሉም ነገር ላይ ተመልከቱ። ልጆቻችንን የሚያስቀሩልንን ኡስታዞች፣ ቁርኣን የሚያስቀሩ ይሁን ከአሊፍ ጀምሮ የሚያስቀሩ ይሁንና ሐታ ቁርኣን እስኪያስከትሙልን ድረስ ከዛ በኋላ ዑለማዎች ዙሪያቸው ተሰብስበን ስንቀራና ስንማር አእምሯችን እንዴት እንደሚያድግ። ትምህርት ቤት እያስተማሩ ያሉ አስተማሪዎቻችን፣ ኮሌጆች እና ዩኒቨርሲቲ ውስጥ እያስተማሩ ያሉ ጠቢቦች፣ ደግሞ ሐኪሞች ደግሞ በሆስፒታሎች እያገለገሉን ያሉት በዚህ የተለያየ ነገር ስላለ ነው፤ እንደዚህ አይነት ጥቅም ልናገኝ ቻለው እና በርቱ፣ ተማሩ፣ አስተምሩ። ነገር ግን ኢኽላስን ተላብሰን ይሁን። አላህ ይወፍቀን፣ አላህ በዚያ ላይ ያግዘን። ያ ረብ ልዓለሚን። አዎ በዚህ አይነት ሁኔታ ከተራመድን ኡማውን ወደ ተሻለ እንዲሻገር፣ ወደ ተሻለ እንዲራመድ የበኩሌን አስተዋጽኦ አድርጌያለሁ። ታሪክ ሰርቻለሁ፣ ታሪክም ያስታውሰኛል። እኔን ሰዎች ቢያስታውሱኝም ባያስታውሱኝም ብዙ ትኩረት ልሰጠው አይገባኝም። ለምን አላህ ስብሓነሁ ወተዓላ እሱ ዘንድ የተዘጋጀልኝ በላጩ እሱ ነው። ነገር ግን ከኋላ ያሉትን ከእኔ በኋላ ቀተክተው የሚሄዱትን ለነሱ አርአያ መሆን መቻል አለብኝ። አዎ እንዳልነው ሁሉም በየፊናው ሁሉም በየዘርፉ ማገልገል ነው የሚጠበቅበት። ሁሉም ነጋዴ መሆን የለበትም። ሁሉም መሐንዲስ መሆን የለበትም። ሁሉም ዶክተር መሆን የለበትም። ሁሉም ነጋዴ መሆን የለበትም። ሁሉም ሁሉም ሁሉም ሁሉም ሁሉም እያንዳንዳችን በተለያየ ዘርፍ ላይ ነው የምንሰማራው። ያ ነው ጠቃሚ የሚያደርገን። ስለዚህ መጀመሪያ ላይ እንዳለው ለመተጋገዝ፣ ለመተጋገዝና ለመተባበር አንድ አይነት መሆን ሳይሆን የሚጠበቅብን መመሳሰል ግድ አይደለም ያለበት ምክንያት ይሄን ምሳሌ የሰጠ ነው። በዚህ በአንድ እጃችን የጣቶቻችን መለያየት ይቅርታ። ለዚህም ነው አንዱ አንዳችንም ማበረታታ አለበት። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አቡ ሁረይራን ያበረታቱት ነበር። ያ አባ ሁረይራ ያ አባ ሁረይራ፣ ስር ዓላ ማ አንተ ዓለይህ ቀጥልበት። ምን ሕፍዝ አባ ሁረይራ ሌት ተቀን ድርጊቱ ምንድን ነው? የነቢዩን ሰለላሁ ዐለይሂ ወሰለም ሓዲቶች ማፈዝ ነው፣ መሸምደድ ነው። ከነቢ ሌት ተቀን አይለያይም? ሓዲቶችን እየሰማ ይውላል ያመሻል። ያለፈውን ምክንያቱም ሂጅራ ወደ ሂጅራ የመጣው አቡሁረይራ ቆይቶ ነው፣ ስድስተኛው ወይ ደግሞ ሰባተኛው የሂጅራ ዓመት ላይ ነው የመጣው። ተመልከቱ ከነቢ ጋር የኖረው ጥቂት ዓመታት፣ ምናልባት አጭር ዓመታት። ስድስተኛ ዓመት ላይ ከሆነ ወደ አራት ዓመት ገደማ፣ ሰባተኛ ዓመት ላይ ከሆነ ስለዚህ፣ ተመልከቱ የአቡሁረይራን ያህል ሐዲስ ያፈዘልን አለ? የለም ነቢይም ታሪያ ምን አድርጉ፣ አበረታቱት። ስር አላ ማ አንተ አለይ ሰሓቦች ከነሱ መካከል ነጋዴዎች አሉ፣ እንደ አብዱራህማን ብን አውፍ፣ እንደ ዑስማን ብን አፋን፣ እንደ አቡበከር ያሉ። ጀግኖች አሉ፣ ታጋዮች አሉ፣ እንደ ኻሊድ ብን አልወሊድ። ሻዒሮች አሉ፣ እንደ አብድላ ብን ረዋሃ፣ እንደ ሐሳን ብን ታብት። ዋህይ ኩታቦች አሉ እንደዛው፣ እንደዛው፣ እንደዛው። ሁሉም በየፊናው ሁሉም በየዘርፉ ስራ አለው። አላ ስብሐኑ ተዓላ እኛንም በየዘርፋችን በየፊናችን ለኡማው ጥቅም የቆምን መሆን አለብን መለያየታችን ጠቀመን ማለትም በፊናችን ልብ በሉ በየዘርፋችን ታዲያ ያኔም ነው ኡማውን ደግፈን የት የምንነሳውና አላ ስብሐኑ ተዓላ ለዚህ ነው ልጆቻችንን በእኛ አይነት ባህሪ ማለትም እኛ በተማርነው ነገር ላይ እንዲነሱ አናስገድዳቸው። ፍላጎት አላቸው፣ በፍላጎታቸው ጠቃሚ እስከሆነ ድረስ። አላህ ሁላችንንም ጠቃሚዎች አድርገን አላህ ስብሓነሁ ወተዓላ ያግዘን። ለመተጋገዝና ለመተባበር መመሳሰል ግድ አይልም ያልንበት ምክንያት ይሄ ነው። አላህ ጠቃሚዎች አድርገን ሀ ወአላሁ ተዓላ አዕላ ወአዕለም ወሰሊላሁማ ወሰሊም